ውድ ተከታታዮቻችን የመጽሐፍ ቅዱስ ቃል አድማጮቻችን እና ተከታዮቻችን እንደት ናችሁ? ሁሉ ሰላም ሰላም። አሁን አሁን የምትከታተሉን ነገሮች ያው የመጽሐፍ ቅዱስ ቃል ለእናንተ እንደሚጠቅማችሁ ሁሉ ለማንኛውም ፍጥረት ሁሉ እንደሚጠቅም ሁሉ እናውቃለን እና አበረታቱን። ይህን የመጽሐፍ ቅዱስ በዚሁ በዚሁ ስታይል እና በዚሁ ስታንዳርድ በተሻለ ድምፅ እና በተሻለ ሪከርድ እያደረግን ቪዲዮም እየሰራ እንደምናስተላልፋችሁ እንደምናስተላልፋችሁ እንደምናስተላልፍላችሁ እናውቃለን እና ሰብስክራይብ በማድረግ እንድትከታተሉን ስንል እናሳስባለን። በድጋሚ በድጋሚ ሰብስክራይብ እያደረጋችሁ ተከታተሉን፣ ብዙ ትጠቀሙበታላችሁ። እሺ አሁን ወደ ምዕራፍ አስራ ሁለት እንንቀሳቀስ። ምዕራፍ አስራ ሁለት እግዚአብሔርም አብርሃምን አለው ከሀገር ከዘመዶችም ከአባትም ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። ታላቅ ህዝብን ህዝብም አደርግሃለሁ፣ እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም ረግማለሁ፣ የምድር ነገዶችንም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የሰባ አምስት ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነአን ምድር ለመሄድ ወጣ። ወደ ከነአንም ምድር ገቡ። አብራሃምም እስከ ሴከም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነአን ሰዎችን። በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያውን ሰራ። ከዚያም በቤተል ምስራቅ ወዳለው ተራራ ወጣ። በዚያም ቤተልን ወደ ምዕራብ ጋይን ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያውን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም የሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩት፣ በፈርዖን እና በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርስዋ መልካም አደረገለት። ለእርሱ በጎችም በሬዎችም አህዮችም ወንዶችም ሴቶችም ባሮዎችም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም የአብርሃምን ጠርቶ አለው፣ ይህ ያደረገብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጠልኝም? ለምንስ እህቴ ናት አለ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እንኋት፣ ይዛት ሂድ። ፈርዖንም ሰዎችን ስለ እርሱ አዘዘ። እርሱንም፣ ሚስቱንም፣ ከብቱንም ሁሉ ሸኛቸው። ምዕራፍ አስራ ሶስት አብርሃም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውን ሁሉ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት፣ በብርና በወርቅ እጅግ በለጠገ ከአዜብ አደረገው። በጉዞም ወደ ቤተል በኩል ሄደ። ያም ስፍራ አስቀድሞ በቤተልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሰዊያው መሰዊያ የሰራበት ነው። በዚያም አብርሃምም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነቱም በአንድነትም ይቀመጡ ዘንድ ምድር አልበቃቸውም የነበራቸው እጅግ ነበረና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጎች በሚጠብቁት መካከልም ጠብ ሆነ። በዚያም ዘመን ከነዓናውያን፣ ፈሪዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው እኛ ወንድማማቾች ነንና በእኔና በአንተ በረኞችና በረኞች መካከል ጠብ እንዳይሆን እለምንሃለሁ ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኑ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሶዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ። አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነአን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት ኃጢአተኞች ነበሩ። ሎጥ ከተለየው በኋላ እግዚአብሔር አብራምን አለው፣ አይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጥሃለሁና፣ ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ። በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ ሰጥሃለሁና። አብራምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሰዋዩን ሰራ። ምዕራፍ 14 በስናወር ንጉስ በአምራፌል በአላሳር በእላሳር ንጉስ በእርዮክ በኤላም ንጉሥ በኮሎዶ ጎመር በአህዛብ ንጉሥ በቴድአል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰናአብ ከሰቦይም ንጉሥ ከሴምበር ዞአር ከተባለች ከቤላ ንጉሥም ጋራ ሰልፍ አደረጉ። እነዚህ ሁሉ በሲዲም በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። አስራ ሁለት ዓመት ለኮሎዶ ጎመር ተገዝተው ነበር። በአስራ ሦስተኛው ዓመት አመጹ። በአስራ አራተኛው ዓመት ኮሎዶ ጎመርና ከእርሱ ጋር የነበሩት ነገስታት መጡ ራፋይምን በአስጣሮት ቃሪም ዙዚምንም በሃም ኢሚምንም በሴው ቅርያቴም መቱ። የወር ሰዎችንም በሴር ተራሮች በበረሃ አጠገብ እስካለች እስከ ኤል ፋራን ድረስ መቱ። ተመለሱም ቃዴስ ወደተባለች ወደ አይን አይን ሚስጳጥ መጡ የኤማለቅን አገር ሁሉም ደግሞ በሄሴሶን ታማር የነበረውን አሞራውያንን መቱ። የሶዶም ንጉስ እና የገሞራ ንጉስ፣ የአዳማ ንጉስ እና የሰቦይም ንጉስ፣ ዙዓር የተባለች የቤላ ንጉስም ወጡ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። እሺ እሺ ኤላምን ንጉስ ኮሎዶጎመርን፣ የአሕዛብን ንጉስ ቲድአልን፣ የሰናዖርን ንጉስ አምራፌልን፣ የአላሳርን ንጉስ አርዮክን ለመውጋት አምስቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሶዶም ንጉስ የገሞራ ንጉስም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምን እና የገሞራ ከብት ሁሉ መብላታቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብርሃምን የወንድም ልጅ ሎጥን ደግሞ ከብቱን ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለእብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለዱትን ሦስት መቶ አስራ ስምንት ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖችንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው። መታቸውም በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶችን ሴቶችንና ሕዝቡን ደግሞ መለሰ። ከሎዶጎምር ከሎዶጎምርስንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በስዌ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጸድቅም እንጀራና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ጠላቶችን በእጅህ የጣት ልዑል እግዚአብሔር የተባረከ ነው አለውም። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎችን ስጠኝ፣ ከብቱንም ግን ለአንተ ውሰድ አለው። አብርሃምም የሰዶምና የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛው ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ። አንተ አብርሃምን ባለጠጋ አደረጉት። እንዳትል ብላቴኖች ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ እውናን የስኮልም መምሬን እነርሱ ድርሻችሁን ይውሰዱ። ምዕራፍ አስራ አራት ጨርሰናል። እናመሰግናለን ውድ ተከታታዮቻችን፣ ሰብስክራይብ በማድረግ ተከታተሉን። እናመሰግናለን።